ስላም ጤና ስጥልኝ ውድ እህት ወንድሞቼ፣ ዛሬ በድጋሚ መጥቻለሁ። ዛሬ የመጣሁት በሁለቱ ቪዲዮ ላይ ነው የንስር ዐይን ልዑል ወንድማችን በለቀቀው ትናንትና እንዳያችሁት፣ በጣም በሚያሳዝን ሁኔታ በእርግጥ ዛሬ ቆጥቶ ታወቋል ውሸት ልታሰር ነው በሚለው በለቀቀው ቪዲዮ ላይ አይተናል። እነዚህ ሁለት ሰዎች ጭ ብለው እዛ በታወረ ገንዘብ ባወረው ልባቸው ሲናገሩ አይተናል፣ እና እስኪ ለማስታወሻ እንዲሆን ትንሽ ቅንጭብ አድርጌ ያቀረብኩት አለ፣ እሱን አይተን እንመለስ። ያልጠየቅንበት ያልሄድንበት፣ ያልደረስንበት፣ ያልዳሰስንበት ቦታ የለም ልጄ መስፍን ጋም ደወልኩኝ። አባቷ ጋ ሄዳ ይሆናል ብዬ ማለት ነው። ስደውል ስልኩ አይሰራም፣ ምደውል ስልኩ አይሰራም። በቃ ይሄ ሰውዬ ልጄ ምን አድርጎ ነው የሚል እንደገና ወደ እሱ እንደገና ደግሞ መልሼ እንትን ማሰብ ጀመርኩ። አሁን ትላንትና ማታ ራሱ ደውሎ እንት ሲል ምን ሆነ ልጄ፣ ለምንድነው እሱ ስልክ የማይሰራው ብዬ ስለው፣ አይ እሱ ስልክ እኳ አልጠቀመውም አለኝ። እና እንዲ እንዲ ከሆነ አላው ሰማሁ አለኝ። ከየት ሰማህ አንተ እንዴ ልሰማ ቻልክ? ማን ነገረ አይ ሰማሁን ነገ ሰማሁን አውቃለሁኝ አለ እንዴት ነው የምታውቀው እንዴት ልታውቅ ሳልቻል ከአንተ ብዬ ስለዋይ ማዘራ አይበሳጩ ይሄ ሆን ተብሎ እኔን ለማጥቃት የተደረገ ነገር ነው እና ያደረገውም ብሎኝ ፎቶህን ሳይቀር አይደለም እንዲ ዋሸሁን ፎቶህን ሳይቀር ስልክ ቁጥርህን ሳይቀር አድርጎ ነው ላከልኝ። እኔን ለመበቀል ብሎ ነው። እሱ ነው እሱ። ከጓደኞቹ ጋር ከሌሎች ሰዎች ጋር ሆኖ ሶስት ሆነው ነው ልጄን ያገቷት፣ ሲወስዷት ሲያቆመው፣ ሲያናግሯት ይዘዋት ሲሄዱ ያየ ሰው እማኝ አለ። ስለዚህ ሂጅና ተሳሺ ብሎ ነው የመጣሁት እኔ ደግሞ ከመክሰሴ በፊት እዛ ደረጃ ከመዳረሳችን በፊት መቼም አንተ እውነት እህት ካለ እናት ካለ ከእናት ከተፈጠርክ መቸም እህት ይኖርሃል። ይህ ሰው ከእናት ነው የሚፈጠረው። እኔ እችን አንድ የሙት ልጄ እባክህ ልጄ ልጄ፣ እባክህ እባክህ፣ ልጄ መልስልኝ። ከሱ ለምን ልጄ ይሄንን? እግዚአብሔር ሲወደዋል። አይምሮ ይሄን ነገር ፈቅዶት ነው እውነት ይሄን ነገር ያደረከው? ተው። ይህንን ጥያቄ ለእሷ ደግሞ መጠየቅ ነው። አይምሮ ፈቅዶ ይህንን ያደረገችው፣ ይሄ ጥያቄ ለእሷ ነው የሚገባት እንዴት አእምሯቸው ፈቅዶ ይህን እናደረጉት? ልውል ወንድማችን ንጹህ ነው። ይህንን ጥያቄ ደግማ ለእሷ መጠየቅ ነው ያለብን። እኛ ይህንን ጥያቄ ለእሷ ይቅረብላት እና እኔ አሁን ከክሱ በፊት ከክሱ በፊት እኔ አሁንም እንዲያው በእናት ነው የምልህ ከሴት ተፈጥረሃል። እንዲያው በእናት በእህቶች ይሁንብህ ልጄ፣ ልጄ መልስልኝ ልዜ መልስልኝ፣ ልዜመልስልኝ ሁ ልመልስልኝ አንድ ማረፊያ አታሳፍርም? ሴትዮ በጣም ታሳፍራለች። ይህን ሰውነቷ ኔዛ በዚህ ደረጃ መዋሸት አያሳፍርም? በናታችው፣ እኔ ለሷፈርኩኝ እስኪ ስሟት፣ በጣም አሳፋሪ እንደ ሰውነቷ አይከብዳትም። በጣም እኔ አልጠብቅም እንደዚህ አይነት ነገር በጣም ያስጠላል። አሳፋሪ ናት። ልጅ ባል ነው ስላሉ እኔ መስፍን ልጅ እንዳለው ከነጨራሽን አላውቅም። ተው እንጂ ተው እንጂ ውሸት አያስፈልግም። እዚህ ጋር ለምን ይዋሻል? ለምን ይዋሻል? ውሸት አይጠቅመንም። አቃቁ ነው የሚል አገተች ልጅ የለችም። አክስትህ ልጅ የላቸው፣ ልጅም ሆነ የልጅ ልጅ የላቸው፣ የታመመን ባለቤት የላቸውም። እውነት ነው። እባክህ አረጋጋኝ፣ በቃ እየተጨነኩ። ተረጋግተህ ተመለስልኛለሁ ማሰብ አለብህ እ ስብጠረ እሺ። ስለዚህ እኔን ለማስቆም ታሪክ ፈጥራችሁ መጣችሁ። እሺ አንተን እንደዛ ተገናኘ አክስት፣ እንዴት እንደዚህ ነገር ውስጥ ሊገቡ ይችላሉ? አክስቴ ለእኔ ብለዋል። አሁ እኔ እነሱ መድኃኒት ይሰጡኛል፣ ሄጄ እሰጣታለሁ። ቦታውን ከፈለግ እጠቁምሃለሁ፣ እነግርሃለሁ። የምን መድኃኒት ነው የምትሰጣት? ትንሽ አሟታል እና መድኃኒት ሰጣት አለ። የሆነች እማ ማለባት መሰለኝ፣ አላቅም ብዙም ግን የሚሰጡኝ መድኃኒት የጄኔን መሰጣት። ማነው? የት ነው የሚጠብቃት? መስፍን ያለችው በለው። ያው እነሱ ናቸው። መስፍን ሳይሆን ያው እነሱ ናቸው። ያው አንድ ናቸው ው ቦታውን ከፈለክ ጠቁማል። መረጃ እየሰማኝ ነው። እየመታኝ፣ እያስፈራራኝ አይከብድም። ግን እየሰማኝ ነው የምልህ እየነገርኩህ አይደል እንዴ እኮ ሌላ ቦታ ወስዳቸዋለሁ መረጃ እዛ ባለ ቦታ አሳስታቸዋለሁ ብትል የከፋ ነገር ይገጥማል ከዚህ በላይ ሰማኛ። እሺ አሁን እሺ፣ እህት ወንድሞቼ እንግዲህ ቪዲዮውን እንዳያችሁት ነው። በጣም በጣም የሚገርመው ነገር አነጋገራቸው ራሱ ያስታውቃል ውሸት መሆኑ ከመጀመሪያውኑ። ትላንትና ማለት ነው እንደውም ሬቶቼ በአስተያየት ላይ ስለዚህ አውርተንበታል። ውሸት መሆኑ ያስታውቃል። ሴትዮዋ ድርቅ ብላ መስፍ እንደውሎልኝ ለእኔ ተብሎ ተይዛ ነው። እና እከሌ እከሌ ብሎ አነጋገሯ ደግሞ አንድ ሰው እንደዚህ ሲባል መታ እንዴት ትደራደራለች? ልጇን ለወሰደባት፣ እንደዚህ ለምትጨነቅባት ቀጥታ ወደ ክስ ነበር የምትሄደው። ልጄን አምጣልኝ፣ ልጄን ፍጠርልኝ፣ ልጄ ልጄ በጣም ታስታውቃለች ውሸቷ መሆኑ በአነጋገሩ ያስታውቃል። ከእሷ ይልቅ ደግሞ ልጁ በጣም የተከፈለ መሆኑ ያስታውቃል። ለምን ትግስት ያለው አነጋገሩ ላይ ምናምን ወደ ህግ ከመሄዳችን በፊት ልጅ የመለስልኝ አንድ ሰው ልጅን ከወሰደ ቁጭ ብሎ ነው የሚደራደረው። ልጁን ወስዳብኛለሽ ምስክር አላቸው፣ ቀጥታ ነው የሚከሱት የነበረው ግን እንዳለው ለወንድማችን እንዳለው እንደነገራቸው ሊያምኑት አልቻሉም። በምንም አልፈለጉም ማመን። ለምን ገንዘብ ወስደዋላ ይ እንደተነጋገር ነው። የት ወንድሞቼ መስመር ላይ ይው፣ ዛሬ ጉዱ ወጣ። ልጅዬው ሲያዝ ይሄ ወንድም የተባለው ሲያዝ ጉዱ ወጣ። ግን ምን ይላል መሰላችሁ የአገሬ ሰው ሲተርት የቋጡን አወርድ ብላ የብብቷን ጣለች ይባላል። እንደዛ ነው አሁን የሆነው። ይህ ይሄ ሰውዬ አቶ መስፍን የቀንጅቦ ይህን ሰውዬ በመላኩ ይው ልዑል ወንድማችን ስራውን ሰራ። ይው ዛሬ እንግዲህ ነገ ቸር ያሰማን። በዚህ በነገራችን ላይ እህት ወንድሞቼ ክርስቲያኖችም ጾም ላይ ናቸው ሙስሊሞችም ጾም ላይ ነን። እንደው ዛሬን በደንብ አድርገን ጾመን ፀልየን ነገ መፍትሄ ፈጣሪያችን መፍትሄ እንዲሰጠን እንድትለምኑ በዚሁ አጋጣሚ ጠይቃለሁ። ለምን ይሄ ሰውዬ ዛሬ ልጆች ያሉበትን ቦታ ያውቃል። ስለዚህ እንደው ምናልባት በዚህ ረመዳን አላ ሊፈርጀን ነው በቃ ይህን ነገር ለነሱ ድካማችሁ በቃችሁ ሌላቸው ነው ብዬ ነው ያሰብኩት። ያለ ነገር ይሄ ሰውዬ ተጎትቶ እሱ ጋር ድረስ አልመጣለትም። ያለ ምስክር ያለ ስራ ሳይሆን አይቀርም። እናት ወንድሞቼ፣ እንደው ነገስ እስኪ ነገ ነገን በቃ ናፈቀኝ። እንዴት እንደምልም አላውቅም። ይሄ ሰውዬ መሀሌት ጋር እንክብክቦ ከወሰዳቸውና መሀሌት በህይወት ኖራ ከወጣች ከተመለከሰቅ በእጃችን ከገባች እንደው ምን ምን እንደሆን አላውቅም። እህት ወንድሞቼ፣ ምንድነው ስሜቱ እናንተ ጋር ያለው? በቃ ሰውየው አዎ እኔ መድሀኒት ሰጠታለሁ ምን ሲል ከተቀመጥኩበት የዘለልኩት ልነግራችሁ አልችልም። ስሜቱ ከባድ ነው። የመጀመሪያ ጊዜ እኔ ይህንን ኬዝ ከተከታተልኩት ጀምሬ የመጀመሪያ ሰው አሁን አሁን አሁን በቅርብ እንደዚህ እያደረግኩ ነው፣ ለእሷ እያደረግኩ ነው፣ እያገለግልኳት ነው። አሁን ያለ ሰው የመጀመሪያ ነው እንግዲህ አላቅም ወይ ተሳስቸ ሊሆን ይችላል። ይህ ማለት በቃ እንደ ሰማንያ ፐርሰንቱ ቻንስ አለ፣ እድል አለን ወይ? ይህንን ቀድመው ሰምቶ ካላሾለኳት ወለኳት በስተቀር እህት ወንድሞች፣ በቃ ነገ የምፈልገው መሀሌት አጠገባችን፣ በቃ መሀሌት ከነሱ ጋር ከእጃቸው ጋር አላቅም። ምንድን ነው የምላችሁ እህት ወንድሞች፣ እኔ ደስ ብሎኛለም። በቃ ስሜቱ ከባድ ነው። ይችን አ ወስዳት አለው ስላለ በቃ እኔ እንጃ። ነገ ነገ ናፈቀኝ። ለእናንተስ ስንዴት ነው ነገ? አልናፈቃችሁም? ናፈቀኝ ነገ። በእውነት ነው የምላቸው። ሌላ ውህት ወንድሞቼ እንደምትሰሙት እነዚህ ወንጀለኞችም አክስትየዋም ልጁም ለፍርድ መቅረብ ነው ያለባቸው። በእውነት ነው የምላቸው ትልቅ ወንጀል ነው የሰሩት እኔ ትናንትና እሱም አጨናንቀውት እኛን አጨናነቁም በእርግጥ ውሸት እንደሆኑ ልቤ ቢናገርም ግን እሱ ስጨነቅ ሳየው በዛ ላይ እኔም ስጨነቅ ነበር እርግጠኛ ነው ብዙዎቻችን እና እነዚህ ልጅ ሰዎች ለፍርድ መቅረብ አለባቸው ለወንጀሉ ተባባሪ ናቸው ትልቋ ሴትዮ የፈጣሪን ስም እያነሳች የምትዋሽ ቅጣት ማግኘት አለባት በወሰደችው ገንዘብ ልክ መቀጣት አለባት ከዛ ውጭ ግን እንግዲህ ተመልከቱ ትላንትና በዘሌ ላይ ዘሌ በደረሰበት ቤት ውስጥ ሌላ የሴተኛ ዳሬ ቤት ውስጥ ነበረች እና በሌላ ተጨማሪ ሀሳብ መጣብኝ። አሁን እንግዲህ ይሄ ሰውዬ ከያገኘው ሴት ላይ ይዘላል እና ዘላይ ነው እንግዲህ ስራው እንደዛ ነው የሚመስለኝ። እና ግን ደግሞ ከዚህ በፊት የሰማነውን ማህሌትን ይደፍራት ነበር ምናምን ስለተባለ በቃ ይሄ ሰውዬ በሽታም ሰጧት ሊሆን ይችላል። እንደው እነዚህ ሰው የዚች ልጅ የዚህ ሰውዬ ግፉ ብዛቱ በቃ እንደዚህ እያደረገ ከሴተኛ ዳር እየሄደ እሷንም እንደዚህ እየደፈረ እና ደግሞ አሁን በሽተኛ ነች መድኃኒት ትወስዳለች ምናምን ሲሉ ምንቱ ምን ይሆን ምን ይሆን በቃ አላቅም ምን እንደምል፣ ምን አይነት በሽታ ነው የሰጣትን ይሄ ሰውዬ ቅጣቱ ምንድን ነው የሚደረገው? አሁን እኮ ሞት ለዚህ ሰውዬ ሞት ማለት ግልግሉ ነው። ግን ምን አይነት ቅጣት ነው የሚቀጣው? እንግዲህ ተመልከቱ፣ ሁለት ዓመት ከእሷ እንደዚህ ካሰቃያቸው ሌሎች ነፍሴ ካጠፋቸው በስንቱ ነው ይሄ ሰውዬ? እንዴት ነው መቼም ሞት አይፈረድበትም ይሄ ሰውዬ። ለምን ሞት ከሆነ ተገላገላ። እንዴት ነው የዚህን ስቃይ ሊቀምሰው የሚችል? የህዝቡን ሁሉ ስቃይ እንዴት ነው ማስቀመስ የሚቻለው? እዚህ ሰውዬ እንዴት ነው ስሜቱን የሰውን ስሜት ህመም እንዴት ነው እንዲገባው ማድረግ የሚቻለው? የሰውዬ ይሄ ነው አሁን እኔ የማስበው፣ እህት ወንድሞች፣ ለእህት ወንድሞች እንደምሰሙት፣ አሁንም ይሄ እንኳን ስንቶቹ በመቶዎቹ እስር ቤት ገብተው አሁንም ይሄ እጁ ረጅም ነው ይላል አያችሁ፣ ሁሌም እንደምለው ነው። ለምን ይሄ ሌባ የነ ማህሌትን ብቻ ገንዘብ አይደለም እየወሰደ ያለው፣ ሌላም ሌላም ሌላም ምንጭ አለው። እንደምታዩት ደግሞ ቤት በየቦታው የሚገዛ መኪና የሚቀያየር እንደዛ ነው። ለምን ብዙ ሰዎቹ እንደሚያሰቃዩት ከዚህ በፊትም ተናግረዋል። አሁንም እጁ ረጅም ነው። ግን ምንድነው እኔ የእኔ ስጋት እነ ዘሌ ሩጠው ወይም መሳሪያ ይዞ ሩጠው የሚጋፈጡት ነገር በቃ ሰቀቀን ሆነብኝ፣ ጭንቅ ሆነብኝ። በእውነት ነው የምላችሁ ዘለው በር ከፍተው የሚወጡት እነሱ፣ ዘለው ፍልፍት የሚጋፈጡት እነሱ። የእኔ ስጋት ነው። ለማንኛውም ፈጣሪ ይጠብቃቸው። የነገን የነገን ደስታ የነገን ቀን ማየት ናፈቀኝ። የነገን በቃ የሆነ የሆነ ምንጭ ያለ ነገር የሆነ ደስታ የሚጠብቀን ይመስለኛል። እህት ወንድሞቼ፣ እስኪ ነገ በአዲስ ደስታ፣ በቃ ደስ በሚል ነገር እንገናኝ። ነገ እንግዲህ እንሻአላ፣ እህት ወንድሞች፣ ለዛሬው ያዝኩላችሁ እህት ወንድሞቼ ይሄ ነበር። እንሻአላ ነገ በ አዲስ ቪዲዮ በደስታ እንዲገናኝ ፈጣሪ ያድርግልን። እንሻአላ ለዛሬ በዚህ ሰናበታችኋለሁ። አስተያየታችሁን ስለምሰጡኝ፣ ቪዲዮን ስለምትከታተሉልኝ ከልብ ከልብ ከልብ አድርጌ አመሰግናችኋለሁ። መልካም ሁሉ እየተመኘሁላችሁ ባይ